ተነሽጥልን እንደምንሰነበታችሁ፣ ሳምንታዊ ውሎ አዳር መሰናዷችንን እነሆ ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አሁን የምገኘው ሐረር ጀጎል ውስጥ ነው። ይህ አካባቢ ደግሞ ጆስ መጋላ የተሰኘ ስያሜ አለው። በነገራችን ላይ እዚህ ሐረር ጀጎል ውስጥ ስትገቡ በርካታ መንገዶች፣ በርካታ መኖሪያ ቤቶች፣ በርካታ ስያሜ ያላቸው መንደሮች በውስጡ አቅፋ ነው የያዘችው ጥንታዊቷ እንግዲህ እኔም የዛሬውን ውሎ አዳሬን ጁስ መጋላ የተሰኘው አካባቢ ጎራ ብዬ በአንድ እናት ቤት ቆይታ አደርጋለሁ ማለት ነው። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ፍቃዱ አሰፋ አብረናችሁ ነን። ያየ ነውን እየሰራ ነውን በሙሉ ወደ እናንተ እናደርሳለን። እናንት ከውሎ አዳር ጋር ቆይታ አደርጉ፣ እኔ ልግባ፣ ያየሁትን ወደ እናንተ ጋራ አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላህ። እንዴት ነህ? አማን አማን። ቤታችሁ በጣም ያምራል። ሐረሪ ባህላዊ ቤት ነው። እንደዚህ ነው የሐረር ቤቶች አምረው የሚቀመጡ። ሁሉም የሐረር ቤቶች እንደዚህ ናቸው፣ እንግዳ ተቀባይ ናቸው። ግቢ ኬት መጣሽ ምናምን የለም ሐረር ላይ እንግዳ መጥቶ ውጭ ላይ አናስቆምም፣ ቤት አስገብተን ነው የምናወራው። ከዛ ለምን እንደመጣ ጉዳዩን ቤት አስቀምጠን ነው የምንጠይቀው። ኬት ነው መጣሁ ያልሽኝ? እኔ ከኢትዮጵያ ቴሌቪዥን ነው የመጣሁ አው መጀመሪያ እንዳየሁሽ ፊትሽ አዲስ አልሆነብኝም የት ነው ማቃት ዘፋይናት ወይ የት ፕሮግራም ነው የተሰኘ ፕሮግራም ነው ምሰራው ከኢትዮጵያ ቴሌቪዥን መዝናኛ ነኝ እንግዲህ የተለያዩ እንደዚህ እየተዘዋወዘዋርኩኝ የተለያዩ ባህሎችን ከእናቶች ጋር ሰራለሁ እንግዲህ እዚህ ጁስ መጋል የተሰኘ አካባቢ ጎራብያለሁኝ እንግዳ ተቀባይነታችሁን ከበራ አስመስክራችኋል እንግዲህ ከእናንተ ጋር የተለያዩ ባህሎችን ውዬ አድሬ ለአውቅ ላይ ነው የመጣሁት። እንግዲህ ፈቃደኛ እንዴት እንደምትሆን አላውቅም። በጣም አመሰግናለሁ። ከቦታሽ አይቀር ሻሂ ሻሂ ላቅርብ። ደስ ይለኛል። አስቸገርኩ። ችግር የለውም ችግር የለውም። እንግዳ ሲመጣ ሐረር ደስ ነው የሚለው። እዚህ ባህላዊ እቃዎች ናቸው። ባህላዊ እቃዎች ናቸው። ድሮ ሐረሬዎች እንደ ኩባያ የሚጠቀሙት አፈር ጌብ ይባላል። ቆንጆ ሻይ ተጋብዣለሁ። እንግዲህ እናት አሉ ወይ አብሬ የባህል ነገሮችን ልሰራ ነው ስለው ችግር የለም ሁሉም አሉ ትሰሪያለሽ ብሎኛል። ፈቃዱን ከሰጠኝ እንግዲህ ወደ የት ይዤ እንደምሰራ ደግሞ እሱ ነው የሚያሳየኝ ባህል ምግቦችን ለመስራት አፍዲጃ ይባላል። አፍዲጃ ማለት ኩሽና ማለት ነው። ኩሽና ደግሞ አፍዲጃ ሄደን ያለውን ነገር ምና ይሆናል። እችን ለአንሳት አነሳታለን። እኔ አነሳታለሁ። አመሰግናለሁ። እነዚህ ሳህኖች እንግዲህ አሁን ከተማ ላይ ቢፈለጉ ይገኛሉ ተመልካቾች ሰብስቦ ማስቀመጥ ደጋስ ሁሉ ነገር የተገለገሉበትም ቢሆን እንደዚህ ሰብስቦ ከያዙ ዘመናቸውን አስቆጥረው ታሪክ ይሆናሉ ማለት ነው። እንግዲህ ሙሉ ልብሴን ቀይር ያለው ኤልያስ አለ፣ ወዴት ሄደብኝ? ና። እኔ ፈዝዬ ሳይ ተውከኝ። እዚሁ ልትቀሪ ነው ብዬ ነው። አይቀርም ደስ ደስ የሚሉ ነገሮች እያየሁኝ ነው። የተለያዩ ነገሮች ልጠይቅ አረፍልበል ይሻላል እነዚህ ተቋቁሮቹ ምንድን ናቸው ገበታ ተብሎ ይጠራሉ ከአንድ እንጨት ነው የሚፈለፈሉት ገበቴ አዎ ግን ከእንጨት የሚሰሩ ናቸው ከእንጨት ነው የሚሰሩት ከአንድ እንጨት ነው የሚፈለቀቁት እንጨቱን ሳህን ተካው ሳህኖች መተዋል ትውልድ የተጠቀመባቸውን ነው እዚህ ላይ የምታዩት ማለት ነው እነዚህ ነው ሳህኖች እንግዲህ ያው አሁንም ሳህን አለ ግን እነዚህን ማግኘት በጣም ይከብዳል ቱሪስቶች ብዙ ጊዜ ኢንተርስት አላቸው ፍላጎት አላቸው እዚህም ያሉት እንግዲህ ፍላጎታቸውን ገደበው፣ ጊዜያዊ ጥቅማቸውን ገደበው ነው። እንደ ቅርስ አድርገውት እንደ ባህል ተደርጎ ተወስዶ አሁንም የሚገኘው ምንድን ነው የሚባሉት እነዚህ? ስያሜያቸው እነዚህ የአለላ ስፌቶች ነው የሚባሉት፣ ወይም ደግሞ ገይ ሞት ይባላሉ። ገይ ማለት ከተማ ነው፣ ሞት ማለት ስፌት ነው። አንድ ሴት ከመታጨቷ በፊት እድሜዋ ገና በለጋነቷ ነው። ሞይ ጋርም ይባላል እንደዚህ አይነት ቤቶች እደጥ በሚማሩበት በየሰፈሩ አለ ያንን ስለዚህ ለራሷ ሰፍታ ለትዳሯ ነው ተዘጋጀ። እነዚህ መደቦች የራሳቸው ስያሜ ያላቸው ሁሉም ጋር? አዎ፣ እነዚህ አምስት ናቸው። መደብ ኮመን ላይ ያለው አምስት መደብ ነው ያለው። አምስቶቹም የተለያየ አገልግሎት ነው የሚሰጡት። ይሄም አንዱ ነው። ይሄ አንደኛው ነው፣ ሁለት እዛ ጋር አለ፣ ሦስት አራት አምስት አለ። አዎ፣ እነዚህ አገልግሎታቸው ይለያያል። አሁን እዛ ጋር አባወራ ነው የሚቀመጠው እዚህ ጋር ትልልቅ ሰዎች በጣም ትልቅም የሆን ልጅም የሆኑ እውቀቱ ከሌላቸው መቀመጫ ስፍራቸው እዛ ጋር ነው። ያን ያህል ልዩነት የመደብ ልዩነት እንዲኖረው የተደረገበት ትልቁ ነጥብ ምንድን ነው? ሁሉም ኢንትረስት እንዲኖረው ነው። ታች ያለው ተምሮ ወደዚህ መምጣትን ፍላጎት እንዲዳብርበት ይዳብርበት ነው። ራሱ ላይ ትልቅ መሆን ክብር መሆንንም ካልተማራችሁ እዛ መሬት ታች ነው የምትቀመጡት። የተማረ ግን እዚህም ሲቀመጡ ነገኔ ተምሬ እዚህ ቦታ ደርሼ እዚች ጋር የምቀመጠው እኔ ነኝ የሚል ውስጣቸው እንዲያድር። ክፍተቱ ቦታ የመጽሐፍ መደርደሪያ ሼልፍ ለመጽሐፍ ብቻ ነው የተሰሩት። እዛ ላይ ከላይ ቁርአን ይቀመጣል። ነገር ግን እነዚህ ሁለቱ ስማቸው ልሕዲ ተብሎ ነው የሚጠሩት። ልሕዲ ማለት መቃብር ከተቆፈረ በኋላ ወደ ጎን የምትቆፈረው ፓርት አለች። ያንን ለመዘከር ነው፣ ለባልና ሚስት ነው። ሁሌ ከቤት ወደ ውስጥ የሚገባው ሰው ሞት እንዳለበት እንዲያስታውስ ነው። ሌላው ከ800 ዓመት በላይ እድሜ ያለው እስካሁንም የሚጠቀሙት ሞዛይ ካርት አለ። ሞዛይ ካርት ማለት አንደኛው የእንጨት ላይ ስራዎች ናቸው። ከእንጨት ፈልቅቀው የሚሰሩት ነው። ይሄኛው ቁምሳጥን ሆኖ ነው የሚያገለግለው ውስጦ ልብስ ለማስቀመጥ ጌጣጌጥ ለማስቀመጥ ይጠቀሙበታል። እንግዲህ ተመልካቾች እዚህ ሐረር መታችሁ የተለያዩ ቤቶችን ስትጎበኙ ሁሉም ጋር እነዚህ ቅርስና ታሪክ የመቀመጫዎቻቸው እዚህ ቁምሳጥን አብሮ ከቤት ጋር ተያይዞ እንደዚህ የሚሰራው አሁን ዘመናዊ ቤቶች ሲሰሩ ቁምሳጥን አብሮ ይገጠማል። እዚህ ግን ጥንትም የነበረ ነው። እነዚህ እንጨቶቹ ጎዶሎ ነው ምን ጊዜ የሚሆኑት የቤተሰባት ነው አጋጣሚ ቤቱ በሰፋ ቁጥር ዘጠኝ ሊሆን ይችላል። በጠበበ ቁጥር አምስት ሶስት ሊሆን ይችላል። ጎደሎ ቁጥር ነው የሚሆነው። ያ ምንድን ነው ማንም ሰው ባለበት ህይወት ነው፣ ዓለም ምን ጊዜ ጎደሎ እንደሆነች እንደማትሞላ የሰው ልጅ ኢንትረስት እንደማሞላ ሞላ ባገኘው ግን አመስግኖ እንዲኖር እሱን ነው የሚያሳየው አንደኛው። ስለዚህ ሁልጊዜ ሙሉ ነኝ ብለህ አታስብ፣ ጎደሎ ነገር አለ። ሌላውን ዝቅ አድርገን አናስብ ነው አንደኛው። እንግዲህ ተመልካቾች ወደ ሐረር ቤቶች ስትገቡ ቁጭ ስትሉ አዲስ ከሆናችሁ እንደኔ እነዚህን ትቆጥሩና ምንድን ነው ብላችሁ ታስቡ ይሆናል። ህይወት ጎዶሎ ናት። ሁል ጊዜም ብር ቢኖር ሀብታም ብትሆንም ነገ የጎደለኝ ነገር አለ ብለ እንድታስብ የሚያደርግ ምልክት ነው ተባልኩኝ። ይሄ ሌላም ነገር አለው አለው ምንድን ነው? ምንጣፍ ይቀመጥበታል። ምንጣፍ የሚቀመጠው ግን እንደ ማስቀመጫ ሆኖ አይደለም። ቤተሰቦቿ ሊድሯት ያዘጋጇት ልጅ መኖሯን አንድ ለመጠቆም ነው እዛ ላይ። ስለዚህ እኔም አየት ለልጅ የሚሆኑ ልጆች እዚህ ቤት አሉ ማለት ነው ብዬ መቃኘት ጀምራል። ሁለት ከሆነ ሁለት በቁጥራቸው ልክ ይቀመጣል። ሴቶቹ ካገቡ ይቀነሳል ይነሳል። ምንጣፍ እሱ ምንጣፍ አብሯት ይሄዳል። ይዛው ነው የምትሄደው። ስለዚህ ድርሻዋን ይዛውታል ድርሻዋን። ይሄኛው ደግሞ ልክ እሱ የከሰረ እና የሰው ድጋፍ የፈለገ ሲሆን ከእነዚህ ውስጥ ጫፍና ጫፍ ካሉት ውጪ አንደኛውን በግማሽ ይሰብረዋል። እዚህ ካሉት እንጨቶች መካከል አንዱ በግማሽ ይቆረጣል፣ ይቆረጣል። ስለዚህ እኔ እዚህ ቤት መጥቼ በእንግድነትም ይሁን ዘመድም ሆኜ ስገባ እዚህ ቤት ያለውን ችግር ቀና ብዬ ሳይ ምን እንደገጠማቸው ማንም ሰው ሳይነግረኝ ይሄንን የእንጨት መቆረጥ አይቼ ይገባኛል ማለት ነው። እዛኔ ታዲያ ስትረጂም እንካ አይባልም ወይም እንኪያ አይባልም አይሰጥም። እሱም ህግ አለው ምንድን ነው? ያው እምነቱም እንደሚለው ቀኝ ሲሰጥ ግራህ እንዳያይ ነው። ለዚህ ለማለት ሲመጣ ይሄ ምንጣፍ ስር ሲቀመጥ ቀስ ብሎ ምንጣፉ ስር ነው ከቶለት የሚሄደው። ማን እንደሰጠውም አያውቅም። እችን ምንጣፍ እንደዚች ገልጦ ከስር ያስቀምጥና ይወጣል። ምናልባት ሲወጣ ሊወጣ ሲል አይቶት ከሆነም ሲጫወት ውሎ ካላየው ሊወጣ ሲል ደህና ሁሉ ብሎ ሊወጣ ሲል ቀና ሲል ካየው ኦልሬዲ ከምንጣፉ ላይ ተነስቷል ተነስቷል። ስለዚህ ምን ያደርጋል፣ ከወጣ በኋላ በአጥር ነው የሚወረውረው ወይ በአጥር ይወረወራል ወይ በቀዳዳ አስገብቶለት ይሄዳል። ልክ ይሄ ሰው አገግሞ ከዛ ነገር ከነበረበት ኪሳራ አገግሞ ከሆነ ግማሿን ይቆርጣታል። ይቆርጣትና ምልክቷ፣ እንጨቷ የነበረችበት ቦታ ምልክቷ ይታያል። መልሶ ግን አይተካትም። ያማይተካው ለምንድን ነው? ምን ጊዜም በተመለከተው ቁጥር ስህተቱ እንዲማር የነበረው የነበረው ቻሌንጅ ያኔ እንዳለፈ ሰውም እንደረዳው እሱም ነገ ሰው መርዳት እንዳለበት የሚማርበትም ነው። ስለዚህ በገባ ቁጥር መልክት ትሰጠዋለች። ተጠንቀቅ፣ በአንተ ምክንያት የተቆረጥኩት ትለዋለች። ይሄኛው አፍላላ ይባላል። ስፍራው አፍላላ ነው የሚባለው፣ አፍላልፋ ተብሎ ይጠራል። ይሄኛው አራት ናቸው። አራት ሆነው ነው የሚቀመጡት። ይሄኛው ሲጀመር ረጅም ሆኖ የተሰራበት ውስጥ የሚቀመጠውን በቀላሉ ለማውጣት አያመችም። ይቀመጣል። አሁን የሚቀመጠው አንደኛው ሰነዶች ይቀመጠበታል። እናቶች ከሚሰጣቸው አሁን ለምሳሌ አባወራው መሽሩፍ ወይም ደግሞ እለታዊ ወጪዋን ሲሰጣት፣ አዎ የተረፋትን እዚህ ትከታለች። አሁን የእህል ዘር ቢዘራ ጊዜው እስኪደርስ ድረስ ለምን አያበቅለውም? ራሱ እንዲበላሽ አያረገውም፣ እና ስለሚችል ይከታሉ። አሁ፣ ይሄኛው ስፌት ነው። ይሄ መክደኛው ነው። ይሄኛው ተገልብጦ እንደዚህ ከገባ የቤቱ አባወራ ሞቷል ማለት ነው። በህይወት የለም ወይም አጋዥ የለውም። ተመልካቾች እዚህ ብታዩት ነገር በጣም የሚገርመው ነገር በቃ በምልክት ሁሉን ነገር ሰው እንዲያውቅ ያደርጋሉ። እቺ የራሷ የስራ ሂደት አላት። ከዛ በተረፈ ደግሞ ማንም ሰው እዚህ ቤት ሲገባ እቺ እንደዚህ ተዘቅዝቃ እዚች ላይ ከተከደነች የቤቱ አባወራ ህይወቱ አልፏል ማለት ነው። በጣም ነው በምልክት የምትነጋገሩት ነገር፣ በጣም ነው ደስ የሚለው ያ ነው። አሁን ግን አባወራው ስላለ ገለብጦ እዚህ ጋ ደሞ ጋሻ አለ። እዚህ ጋ ተመልካቾቼ፣ ጦሩ ደግሞ የላይኛውን እንጨት አልፎት ወጥቷል። እስኪ ምንድን ነው ይሄ? ወደ ላይ ሲሆን ትርጉሙ ይቀየራል። ወደ ታች ሲሆን ትርጉሙ ይቀየራል። ጦሩ የታችኛውን እንጨት ከወጋ ከወጋ ምንድነው፣ ሰላም ነው። ሰላም ነው። ሰላም። አገሪቷ ውስጥ ችግር ካለ ግን ጦሩ ይገለበጣል። ተገልብጦ እና ወደ ላይ ይቆማል። አዎ፣ ከዚህ ነው ስቦት የሚወጣው። ከሌላ አካባቢ የሚመጣም ሰው በቀላሉ ይረዳል። እዚህ አካባቢ ላይ ሰላም የለም። አሁን ግን ሰላም አለ። ሰላም ነው። ሰላም ሰላም ሰላም ሰላም ሰላም ሰላም ስፌት ነው። እቺ ምንድን ናት? እስቲ ነይ ዞር ልበል። ብዙ ጊዜ ቤት ውስጥ የውስጥን መስኮት አለ እንዴ ይባላል። የታጨች ልጅ ከሆነች ልጁን መጥተው ቤተሰቦች ማየት ይፈልጋሉ። ሲመጣ፣ እዛ ፊት ለፊት፣ ከሱ ፊት ለፊት ይቀመጣል። የመጣው እዛ ፊት ለፊት ነው የሚቀመጠው። እሱን ቤተሰቧና ራሷ ሴቷ የምታውቀው ከሆነ ተነጋግራ የመጣው መጣ። አለበለዚያ አዲስ ከሆነ በቤተሰብ የታጨች ከሆነች ግን ከውስጡና ከዚህ ወደዛ ማየት አይቻልም። ከዛ ግን ወደዚህ ማየት ይችላሉና በዚህ ሆነው ልጁን ያውታል። ሐረሪ ስትመጡ ተጨንቀው ቤት ሲገነቡ አስቦችን ያስቀምጧታል። መብቷን ጠብቀው ላታል ነው። አፍዲጃ ማለት እንግዲህ ይሄ ነው። በአማርኛ ደግሞ ኩሽና ማለት ነው። ከማን ጋ ነው ምሰራው? እንግዲህ እዚህ እናት የሉም። ወይኔ ሙቀት አለው። ሙሉ ሙያውን የሚያሳየሽ ወንድሜ ሰብሪ ይባላል። ባለሙያ ነው እሱ። ሰብሪ እንግዲህ ይቀበላል በሚገባ። ሰብሪ፣ አስካለ ተስፋ ይባላል። እሺ፣ እንኳን እንደና መጣሽ። እንኳን እንደና ቆያለን። አለው። አለው። በጣም እንከታተልሽ ነበረኝ። እኔ ጋርም እንደምትመጪ ተስፋ ነበረኝ። እንኳን እንደና መጣሽ። ዛሬ ሙያ የምማረው ካንተ ጋር ነው። እንግዲህ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ጸባይሽና አሳምረሽ የምትፈልጊው ሙያ ሁሉ እሱን ጠይቂው። እሺ፣ እኔም አለው። የምትፈልጊው ነገር ካለ እኔንም ጠይቂኝ። እሺ፣ የሰራሽውን በኋላ ቀምሳለሁ። እሺ። ደና ባል ወጥ እየሰራህ ነው መሰለኝ። ይሄ አሁን በስለዋል ኦልሬዲ። ሌላ ነገር አሳይሻለሁ ዛሬ ከእናት ጋ ጎንበስ ቀና የለም ሐረር መጥቼ ዛሬ ምግብ የሚያሳየኝ ሙያ የሚያስተምረኝ ሰው ተቀይሮ መጥቷል። እንግዲህ እቺ ምንድን ነው የምትባለው? ቡን ገበታ ይባላል። ቡን ገበታ። ይሄ ጉንዶ ይባላል። ጉንዶ ማለት የቡና ማስቀመጫ ነው። ድፍን ቡና ነው ይሄ፣ የደረቀ ድፍን ቡና አይደል? በቃ አንድ፣ በቃ ይሄ ደግሞ ጫጥቁሉ ይባላል። እንደዚህ ማጠባት እኬ። ጎበዝ በጣም ጎበዝ፣ የኛን ሰው እየመሰልሽኝ ነው። እንደዚህ አርገ ስላጠብኩ። አዎ፣ በስርዓቱ ነው ያጠብኩ። አንተ እንትን ይላል፣ ግን አፍታይ የሚለቅ ነገር አለው። አንድ ቡና ዛፍ ፍሬ ሲያፈራ መጀመሪያ ይሄንን ነው የሚያፈራው። ዋህብ ይባላል፣ ቦታ ያልደረሰ ቡና ማለት ነው። ይሄ ቡና ከማፍራቱ በፊት አፍርቶ የሚጥለው ነው። አዎ አንዳንዴ አይወልድም እኮ ባዶውን፣ ትል ባዶ ይሆናል፣ ያራግፋል ራሱ። ሲያራግፍ ዋህ ቤር ተብሎ ይቀመጣል፣ ባዶ ማለት ነው። ከዛ በኋላ ደግሞ አንዳንዱ ደግሞ ያፈራል፣ ፍሬ ፍሬ ያፈራ ቡና ነው። ሰውጣው ገለባው ደግሞ እንደ ሀሸራ ይፈላል። ከውተት ጋር አ ሾፎሮ ይሉታል። ለብቻ ነው የሚፈላ። ቅጠሉ ቁጢ ይባላል። ባደረኛ መሀት ነገር ነው የሚሆነው። በጣም አንድ እቺ ዛፍ እስከዚህ መስቸጋሪ አይደለሽም። በሞያ ቶሎ ይገባኛል። አዎ በጣም በጣም ጎበዝ ነሽ። ስለሚበላ ይሄ ደግሞ ውሃ እግር የማይረግጠው ቦታ ወይ ወይ እርሻ ድሮ ጓዳ ይከፈከፍ ነበር። በእግር የሚረገጥ ቦታ ላይ አይደፋ አይደፋ ገር ነው። አሁን ቡና ውና አጥቤ ወይ ጉድ ቅቤው ምን ላርገው ይሆን ያው እንግዲህ ተመልካቾቼ እዚ ጋ ቡናው አለ ታጥቦ ታጥቦ መጨረሻ ላይ ትንሽ ውሃ ተደርጎበት ያው በዚህ እጄ ደግሞ ያለው ቅቤ ነው እንግዲህ ምን አድርጊ እንደሚል ማየት ነው በእጅሽ ይዘሽ እያጠፈጠፍሽ ይህን ትገኛዋለሽ ሙሉ እን በቅቤ ይከደ ውሀው ከስር እያለ በኋላ ስታበሲ እንዳይቃጠልብሽ ነው ውሀው ያበስልልሻል ቡናው ጥቁሯ አንዷ መታየት የለባትም እንደዚህ በእጄ እንደዚህ እያደረኩ እያጠፈጠፍሽ ማለት ነው በሀረሪ ባህል ስነሳ ባህል ምግባችን አንደኛ ዘፈረስተዋል በጣም የምንወደው ምናከብረው ተመልካቾቼ ስሩ ውሃ አለ ቡናዋ አለ በቅቤ እንደዚህ ሽፍን አርጊ ተባልኩ ተሸፈነ እንግዲህ ይሄ ከዚህ ከገበቴው ላይ እንዴት እንደሚላቀቅ ነው እኔም ለማየት የፈለኩት አለቀኒት ወደ ማድቤት ገና ይቀርሻል ምንድነው እሱ ሁለተኛ ዙር ቅቤ አለ ምንድን ነው ይሄ ቅቤ? እነሱ ቅቤ ይሄ እንትን ነው የተነጠረ ቅቤ ነው። እሺ ይሄ ገና ያልተዘጋ እንትን ጥሬ ቅቤ ያልተነጠረ። እሱስ ምንድን ነው የሚደረገው? ያሺ እሺ፣ አስቀምጪ ማለት ከስር ያለው የቀለጠ ወይም የተነጠረ ቅቤ ነው። አሁን ደግሞ ከላይ ምንደረድረው ደግሞ ቅቤ ብቻ አረከው። እኮ ደንቡ ነው ገና ሲወርድ የሚጨመርበታል ቅቤ። ታበሽ ባለሽ ማለት ነው እንደዚች። አዎ ቡና የያዘ ሰው ነው የሚቀድመው። ቡና የያዘ ሰው ነው የሚቀድመው። እሺ ክብር ያለው ማለት ነው። እዚህ ማድቤት ላይ ያየው ብረት ነው ፌሮ ብረት። ከስር ሰፋ ያለ እንደ ድስቶቻቸው ጠበብ ያሉ አሉ። ፌሮ ላይ ነው ቁጭ የሚያደርጉት የሚበስለውን ነገር። ጎበዞች ናቸው። እቺ ማድቤታችሁ እቺ ፕላኗ መወሰድ አለባት። አዎ ግዴታ ነው። እያነሳው መጨመር ገልብጪ እንደዚህ ቀስ በቀስ በአንድ አይደለም ወይ? ዛሬ አዎ፣ በላኝ አይዞሽ። ይሄ አሁን በባህላችን የሚበስለው በእንጨት አይደለም፣ በወይራ ነው የሚበስለው። እንዲሸት ማለት ነው እሳት ውስጥ ወደ ስለዚህ እሱ እስኪንተከተክ ድረስ ቆመን ምን እንሰራለን? ሌላ ስራ እንሰራ። አዎ በጣም ይሄ ክትትል ይፈልጋል። ይሄንን ትታ መሄድ የለባትም። ሄዳ ድርሳ ነው የምትሄደው እየደረሽ ነው አሁን፣ ልታወርጂው ነው በቃ ተገላገልሽ። ከሳቱም ከጭሱ ወርዶ ቅቤ ይመጣል። የምን ቅቤ? ጥሬ ያልተነጠረ ቅቤ፣ እዚህ ትጨምረዋለሽ። እንደገና የተነጠረ ያልተነጠረ ጨምሬ እንደገና ደግሞ የምን መሬት ሲወርድ? አው ባህሉ ነው። እሺ፣ ሄጄ ላምጣ እዚያ ቤት ያለው

ያንን ቡናውን የቆላሽው ላዘጋጀሽለት ስሪውን እናዘጋጃለን። ስሪ ማለት መብያው ነው፣ መብያው ነው። አሁን ውሃውን የጨመረዛ ዱቄት ውስጥ ቆይ፣ ውሃው ይቀመማል መጀመሪያ። እሺ ተመልካቾቼ፣ ውሃ ላይ ቢጫ ቀለም ከተት። አንድ ይህ ሁሉም ስኳር ልልቀጋ እንግዲህ የተደከመበት ባህላዊ ምግብ ጀምረናል። ይሄ ደግሞ ማባያው ነው ብሏል። እስቲ ጨማምር እንግዲህ። ምን ምን በቃ ጥቁር አዝሙድ በቃ በሁለት እጅሽ እንጂ በአንድ እሺ እንጂ እንደዚህ አርግ ተሽሽው በእጅ በሁለት እጅሽ። አው ጎበስ አ ዝምብሎ ይሄኛ ላይ ያዚህ አላማ ነው። አሽሽ እሺ። ለማንኛውም አንቺ መጀመሪያ እጅሽን ጠንከር አርግበት እንጂ አው አንድ ላይ አዋጅ እኮ በዚህ ይኸው። አሁን ተግባባሽ፣ ተግባባችሁ። አሁን ቁጭ ብለሽ ሳይሆን በርከክ ብለሽ ጀምር። አሁን ተግባባሽ እና አባዬ እንደዛ። ተመልካቾቼ ጉልበት ይጠይቃል። አንድ ላይ መዋሀድ አለበት። ለምን ግን አታገዘኝም? እንደዚህ ጉልበት ነው የሚፈልገው እ ረግ ረግ ረግ ረግ ርግ ስትሬት አድርግተሽ ደግሞ አዳምጪው ስታዳምጪው ስ- ስዳምጠው እያገላበትሽ ቆይ፣ እስኪ አሁን እንዴት ነው የሚዘረረው? አሁን አታድርጊ እንደዛ። የሰነፎች ስራ ነው እንደዛ ማድረግ። ታዲያ እንዴት አድርጌ? እያነሳሽ እያገላበትሽ ቤት በኩል ይቀራዋል እያልሽ እዛ እያነሳሽ ይነሳል። ለምን አይነሳም? ወደ ልገልብጠው፣ በዚህ በኩል ወፍራለች። ማስተካከል አንቺ ነው ስራሽ አይደል? ላስተካክልልሽ፣ ላግዝሽ። አሳዘንሽ። ትንሽ በቃ በቃ። እሺ በምን አደባልቀዋል? አላስ ትንሽ ቀስ ሰር አታስፈራሪ፣ ተቃጠለ። ሁእ አሁን ገልብ አንበሳ፣ አሁን ቆንጆ ሆነች። በይዘሽ ወደ እንግዲህ ስሪ መከራ አሳይታን አልቀን እንግዲህ ተመልካቾቻችን ባህላዊ ምግቡ በዚህ መልኩ ተሰርተዋል። እንግዲህ ሙሉ ልብሴን ቀይር ያለው ጭስ ውስጥ ስሰራበት የነበረውን ልብስ ለብሼ የሚበላን ሰው ማስተናገድ ክልክል ነው። እኔ በጭንቅላቴ ነው ያስያዙኝ፣ ቡናውንም ምኑንም እና እንዳልጥለው እየፈራው ነው። እሺ አሁን ምንድን ነው የሚደረገው? ሰራሽ ምግብ ቆርሰሽ እዚህ ላይ ታስቀምጨዋለሽ። ሶስት ቦታ እንደዚህ ለሶስቱ። አዎ፣ እንደዚህ ለሁለት ልጠፋው? አዎ፣ ጣፊ አንበሳ ሰርግ ካለ ሐዘን ካለ ልጅ ተወልዶ ልጅ ለእንትን ስሞ ጫ፣ እናንተ ክርስትና እንደምትሉት ማለት ነው። ስሞ ጫ እንለዋለን። የዛን ሰዓት የሚጋገራል እድር ተሰብስቦ ዘመድ ተሰብስቦ፣ ለቅሶ ጊዜ እናንተ አርባ የምትሉት አርባ ማውጫው ሰዓት እንጂ ይሄ ሁሌም የሚበላ ተሰርቶ ቢሆን ድካሙ ከፍተኛ ነው። የሚገባው የቅቤ ብዛት፣ የተነጠረ ቅቤ፣ ጥሬ ቅቤ እንደገና ቡናው ታጥቦ አናቷ ተቀንጥሳ፣ ከዛ በኋላ ደግሞ ሲጣድ ደግሞ ጥንቃቄ ይፈልጋል፣ መጠበቅ ያስፈልገዋል። እኔ ትቼ ሌላ ስራ ስራ ሲጠብቅ ቁጭ ብለሽ አላልከኝ። ጀግና ነው ጉልበቱ አልተነካም። ገና ተበዘበስኩኝ እንጂ እኔ የምጠብቀው ሴት እናት ነበር። ከእሱ ጋር ነው ተባልኩኝ። እንግዲህ እንዴት ነኝ? ለምዳለው፣ አላስቸግርም። አታስቸግርም ትንሽ ቡኮ ላይ ደቀም፣ አቅም የለሽም እንጂ እንደውም ቡኮ ነው ያበላሽ። ሸዋንች ነሽ መሰለኝ። ግን ሲወጣ መልፋት አለበት። ቶሎ ይብቃ ሀብጠን እያልኩ አለ። ለስለስ ማለት አለባት። እያንዳንዱ ስራዬ ላይ እኔ ጎንበስ ቀና እያልኩ ሰራ። ለእኔ ይጨነቃሉ እነሱ ባህሉን ለእኔ እያሳዩኝ እያለ እና በጣም ነው ያከበርኳችሁ። በእውነት ይሄ ሙሉ ስሙ ምንድን ነው ስራው? ስሪዋ ቡን ይባላል። እቺ ፍሬዋ ከሽ ስታረጓት እንዴት መጣፈጧ! ስለመጣሽ በጣም ደስ ብሎናል። መስራቁን ክፍል ላይ ረስተሽ ነበረ ዘግተሽብናል። ለዛ ስለመጣሽ በጣም ደስ ብሎናል። ፕሮግራሞችሽን በጣም እንከታተላለን ብዙ ባለ ብዙ ባለሙያ እንደሆንሽም እያየን ያለ ነው። አሁን እየጨሰብኝም ሰራለሁ እያየን ያለ ነው። ሁሉም ኢትዮጵያ ላይ ባህሎችን ከማስተዋወቅ አኳያ ገብተሽ ነው፣ ዝቅ ብለሽ ነው፣ እያቦካሽ፣ እየሰራሽ እያቀጣጠልሽ እና ህይወታችሁን እየኖርሽ ነው። ምሰሪውና ያ ነገር በጣም ደስ የሚል ነገር ነው። አንቺ ፕሮግራም ላይ ሙሉ ኢትዮጵያን በብዛት ያወቅንበት ሁኔታዎችን ያሉት ማለት ነው። እና ወደ ሐረር መተሽን በዚህ ደረጃ ስላስታወቅችልን በጣም ደስ ይለናል የሚለውን ነገር ማንሳት እፈልጋለሁ። አመሰግናለሁ።